በኢትዮጵያ በስፋት ጤና አዳም በመባል ይታወቃል። ይህ ተክል እጅግ ብዙ ጥቅም እንዳለው ይነገራል። እውነት ነው፣ በርካታ ጥቅሞች አሉት በሳይንሱም በባህሉ ሊረጋገጡ የቻሉ ነገር ግን በዚያ ተቃራኒ ደግሞ ጉዳቱ እጅግ የከፋና አደገኛም ጭምር ነው። በዛሬው ዝግጅታችን ስለ ጤና አዳም እጅግ አስገራሚ ነገሮችን እምናያለን። የጤና አዳም ጥቅሙና እጅግ አደገኛ ጉዳቱ ምንድን ነው? እኛም ጤናዳም በሚል ስሙ የምናውቀው በሳይንስ አጠራሩ ሩታ ካሊፕሲስ እየተባለ የሚጠራው ጤናዳም በሀገራችን ኢትዮጵያ ጨምሮ በሜዲትራኒያንና በመካከለኛው ምስራቅ አካባቢዎች በስፋት ይበቅላል። ሩታ የሚለው ስሙም የጥንት ቃል ሲሆን ትርጉሙም እጅግ መራራ ወይም ደስ የማያሰኝ እንደማለት ነው። በሳይንስ ስሙ ላይ ካሊፕሲስ የሚባለው ስሙ የተሰጠው ከጥንቷ የሶሪያ መንደር ካሌብ ነው። ዛሬ ላይ ይህ አካባቢ ሀሌብ ወይም አሌቦ የሚባል ነው። በኢትዮጵያም ጤና አዳም ለሆድ ህመም፣ ለጠቅማጥ፣ ለጆሮ፣ ለልብ ለልብ ህመም፣ ለኪንታሮት፣ ለኢንፍሉዌንዛ፣ ለአንጀት መተወጋር ለተያያዙ መሞች ለፈውስነት አገልግሎት ይሰጣል። ነገር ግን መጠቀም ያለባቸው የእፅዋት ባለሙያዎችን በማማከር መሆን አለበት። ጤና አዳም የሚሰጠውን ያክል ዘርፈ ብዙ አገልግሎትም ጉዳቱም አይጣል ነው። ጤና አዳም የሚወጣ ዘይትን በቀጥታ ሰውነት ላይ መጠቀም ከተጠቀሙም በኋላ ሰውነት ዋ ሊቋጥርና ሊቀላ እጅግ አደገኛ በቆዳ ላይ ሊያስከትል ይችላል ከዚህ በተጨማሪም በከፍተኛ መጠን ከተጠቀማችሁ ደግሞ የሰውነት መመረዝም ሊያስከትል ይችላል። በተለይም ደግሞ ጽንስ ያለባችሁ ሴቶች ደግሞ እናቶች በከፍተኛ መጠን የምትወስዱ ከሆነና ይህንን ጤናዳም የምትጠቀሙ ከሆነ በተለይም በሀገራችን ኢትዮጵያ ጤናዳምን ከቡና ላይ ጣል አድርጎ መጠጣት እጅግ መልካም እንደሆነ ይነገራል። ነገር ግን እውነታው ወዲህ ነው። በተለይም ልጅ የጸነሳችሁ እናቶች ምናልባትም ጤናዳምን ከቡና ጋር ፉት የምትሉት ከሆነ ጽንስ እስከ ማስወረድ ድረስ አደገኛ የሆነ ነገር ሊያስከትልባችሁ ይችላል። ከዛም ባለፈ ጤና አዳም ለወንዶችን በብዛት አይመከርም። ምክንያቱም የወንዶችን ቴስቴስትሮን በመቀነስ የሴክሹዋል ፍላጎትን ይቀንሳል። በተጨማሪም የኤሬክታል ዲስፋንክሽን ስለሚያመጣ በብዛት ባንጠቀመው ይመከራል። ይህም በመሆኑ በዘመናዊ አለም የጤና አዳም የህክምና አገልግሎት እየተገደበ እየሆነ መጥቷል። እጅግ በርካታ ጉዳቶች እንዳሉት አይዘነጋም። ስለዚህ ጤና አዳምን የሚጠቀሙ የህክምና ባለሙያዎች እውቅና ባለው መልኩ ወይም በዘርፉ እውቀት ያላቸውን ሰዎች በሚመክሩት መልኩ መሆን አለበት እያለን ክብሯን አድማጮች ስላዳመጣችሁን እጅግ አድርገን እያመሰገንኩ ሰላማቸው ይብዛ።